ኢና ሊላህ ወና ኢለይህ ራጂዑን በትልቅ ትግልና እንግልት የተገነባው መስጅድ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጅድ ሙሉ ለሙሉ ተቃጥሏል። መስጅዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው ይህ መስጅድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢው ማህበረሰብ እንደተናገረው ማለት ነው። መስጂዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመር፣ ምንም ማድረግ ባለመቻሉ በትልቅ እንግልት ትግል ልፋት፣ የተገነባው መስጂድ ፊት ለፊቱ ላይ ተቃጥሎ ሲወደም ሲያይ ምን ማድረግ ይችላል? ይኸው በዚህ መልኩ እያለቀሱ ይገኛል። እንባችሁን ግን እናብሰዋለን። መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት እግፊት እንድታቀርቧቸው፣ ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩለን። ላለመሲሩ ግን በአላህ ፍቃድ እንገነበዋለን። ኢንሻአላሁ ተባብሮ ተዓላ ሰላሙ አለይኩም ነገር ወረሐመቱላህ ወበረካቱ